ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ናችሁ? እንዴት ናችሁ? በአዲስ ቪዲዮ ደግሞ ከጭብ ያለው ይህ ቪዲዮ ትንሽ እኔም ተች አድርጎኛል። ስለማቀው ስለማቀው የምታውቁት ሲሆን ተች ያደርጋችኋል። ቶሚ እናቋለው እና ምን አጋጥሞት ነው እንደዚህ ስቅስቅ ብሎ ያለቀሰው? ምን አጋጠመው? ቶማስ እንግዲህ አሰልጣኝ ነው፣ ፊትነስ የሚያሰለጥን ነው። በሚያሰለጥንበት ምን ገጠመው? ከማን ጋ ነው ሰጣ ገባ የተያዘው የሚለውን ነገር ወደ እናንተ አደርሳለሁ። እኔ አላደርግም ይሄን ይሄን ግን ያለውን እሱ ያለቀሰበትን አቀርባለሁ። እናንተ ደግሞ እንግዲህ ምክንያቱን፣ ዝርዝር ሀሳቡን ኮሜንት ላይ ተጽፉልኛላችሁ። ግን ያለቀሰበት እንግዲህ ብዙዎቻችን እያለቀስን ነው። አንዳንዱ የሚወደውን ሰው ሲያጣ ያለቅሳል። አንዳንዱ ኑሮ አስጨንቆት እያለቅሳል። አንዳንዱ ደግሞ በቃ ብዙ በዚህ ደህና ቢመስለው እዚሁ ባለበት ቦታ ደህና ቢመስለው ግን ያው በአካባቢያችን ወጣ ብለን በምናያቸው በምንሰማቸው ነገር እንባ እያፈሰስን እንገኛለን። ብዙ ነገር አለ። ብዙ ችግሮች አሉብን። እነዚያ ችግሮች እያለቀስን እንገኛለን። አሁን ደግሞ ቶማስ ኃይሌ ምንድን ነው ያስለቅሰው እስኪ ቀንጨብ ቀንጨብ አድርገን እኔና ሀሳብ አስተያየታችሁን እንድትሰጡኝ ነው። በብዙ ነገር እየተቸገረን በብዙ ነገር ውጣ ውረዱን ማሸነፍ እያቃተን ነው ያለው። ስለዚህ ያንን ነገር እንዴት ታዩታላችሁ? እስኪ እንመልከተውና

እንቅልፍ መተኛት ስላልቻልኩኝ ነው። ይህን ቪዲዮም እሰራላችሁ ይኑ ላይክ በጣም በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፋውት ልክ አይደለም እየሄድኩ ያለሁት አይ ነው። ትላንትና በሰራውት ጣኞች እግር ቪዲዮ ብዙዎቻችሁ ፐርሰናል አርጋችሁታል። የደበራችሁና እና ያኮረፋችሁ አላችሁ። ፐርሰናል ለምን ታደርጉት አላችሁ። እኔ ይኸውላችሁ አንዳንድ ጊዜ እያሰባችሁ አርጉ። የሆነ ሰው የሆነ ነገር ሲናገር ቀጥታ ከእናንተ ጋር አታርጉት። ቀጭን እግር ያላችሁ ደብሯችኋል፣ ጥሩ እግር ያላችሁ ደስ ብሏችኋል። ፐርሰናል አርጋችሁታል፣ አታርጉት። ቶሚ ወይስ ጌታቸው? የመረጃ ሌሎች እንደ ሼር ማድረጋቸው እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። በጂሞ አለም ቲክቶክ ላይ ከምንጠራቸው ሰዎች መካከል ቶሚና ጌታቸው ይጠቀሳሉ። ጌታቸው ብዙ ጊዜ በተደጋጋሚ ስራ እንዳልሰራ እንቅፋት እየሆነብኝ ነው። ይህንን ዳንስ ፊትነስ ለመጀመር ሳስብ እሱን ነበር መጀመሪያ ላይ ያማከርኩት። እንዳትጀምረው አይሆንም፣ ዝም ብለ አርፈ እስክስታን ዳንኪራን ምታ ነበር ብሎ የመከረኝ። በዚህ ምክንያት ሞራሌን ሰብሮት ነበር። ነገር ግን እኔ ተነስቼ እዚህ ቦታ ላይ አድርሸዋለሁ። አሁንም እዚህ ቦታ ከደረስኩ በኋላ በተለያዩ ቦታዎች ላይ ስራዎችን እንዳልሰራ እንቅፋት እየሆነብኝ ነው ብሏል። ብዙዎች ይሄ የሚገምቱት ነገር ነበረ። ጌታቸው አንዳንድ ጊዜ የሚሰጣቸው ሀሳቦች የሆኑ ሰዎችን ፓርቲኩላሪ ታርጌት ያደረገ እንደሆነ ያስታውቅ ነበረ። ቶማስ ይህንን በግልጽ ተናግሮታል። እናንተስ እዚህ ላይ ምን አይነት ሀሳብ አላችሁ? የእናንተስ ምርጫ የቱ ነው? ቶሚ ወይስ ጌጭ? ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ አዲስ የሆናችሁ ፎሎው አድርጉ። ሀሰሎች አሉ። በጣም ብዙ ጥቅሞች አሉ። የሰው ልጅ ነኝ። ኢሞሽናል መናገሩ ላ አልችልም። የውስጤን አውጥቼ በሕይወታችሁ የሚመጣ ነገር ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት ምን በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ሲይዝ የሚያልኩት ማለት ነው። በጣም ከባድ ሰው ነው ከምነግራችሁ በላይ ማለት፣ በጣም የሚፈታተን ሰው ነው። በጣም ያስለቀሰነውና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ተሸንፌ ሳይሆን ወይም ደግሞ እሱ ሳይሆን አንድ ነገር ትዝ ብሎ ነበረ እና እንቅልፍ መተኛት ፈልጌ ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ አዋሳ ሄጃለው፣ አዳማ ሄጃለው ኪባዊ እየሰጠው ነበር የሰባተኛ ዓመት ለማክበር ማለት ነው እና በዛ ሰዓት ባህር ዳር ነው። ሪኩዌስት አደረገውና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና አብረን ሄደን ምንወዳቸውን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን። እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ ኦልሞስት ወደ አስር ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። ምንም ስለማንም ምንም አያገባኝም። ምን አላቅም። ከዛ ተደወለልኝ፣ ከሌሊቱ ከምሽቱ አስር ሰዓት ነው። አምሶልኝ ከቀኑ አስር ሰዓት ተደወለልኝ። ከዛ የተደወለልበትን ምክንያት እኛ ሳት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራ ቪዲዮ ሰራን እና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነምበሩን ያውቁታል ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋ ሄድፍ ይሰራሉና ለሁለቱ ነገርኳቸው፣ ቁጭ አድርጊ ስነግራቸው ምንም ችግር የለው ፕሮግራሙ ሀብን ያደርጋል፣ አንተ እንዳትፈራ፣ ያስፈላጊውን እርምጃውን እንወስዳለን። አንተ ብቻ ጠንከር ብለህ ጠንከር ለማለፍ ምን እንዳልተፈጠረ አስቡ፣ ምናም ችግር የለውም። ታጣቂ እናሰማራለን ጋርድ እንቀጥርልሃለን አሉኝ። ፎሹር ጋርዶቹ አያቁም ይሄን ነገር። ከዛ ማታ ራሱ ለመብላ ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው፣ እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ፣ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ፣ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛውት፣ ኮሽ ባለ ቁጥር በቃ ምጡ እያልኩኝ ነጋ። ግዴታ ማዘጋየት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደክሞኝ የሄድኩት እንደዛ እንደደከመኝ ስራውን ጠዋት ጋርዶች እያየታቸዋል አንዳንድ እንዲያው ጋርድ ምን ይሰራለታል ምናም ምናም እያላች የተሳደቡ ነበረ። ሚኒሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሚን ያቀረብኩት ው እዚ ጋር እንደምታዩት ማለት ነው። ከዛ ሽልማቱን ምናምን ኮንሰርቱ ምናምን ጨረሰን ከጨረስን በኋላ ወደ ኩሪፍቱ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ጠቀር ተባብለን ምሳሌ ብላት እዛ ሄድን። ከዛ እዛ ሄድን ከዛ ቶማስ ያው ፓክ አድርገን ያደር ነው በረራችን አስራ ሁለት ሰዓት ተኩል ወይም አንድ ሰዓት አካባቢ ነው። ከዛ ለቴሌ ተደውሎለት እና በቃ ውጡ ምንም አትሰሩም በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው፣ 12 ሰዓት ተኩል በረራ ሰባት ሰዓት ከምናምን ነው ኤርፖርት የገባነው። እንግዲህ እንቅልፍ አልተኛውም፣ ነግሬያችኋለሁ። ይህን ሁሉ ነገር ዋጋ የከፈልኩት በቃ እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ መተኛ እንኳን ቦታ አልነበረም፣ ምናምን ደክሞኝ በቃ እንደዛ እያዛጋው ምናምን ነገር ከዛ እንደምንም በቃ ቡና ምናምን እየጠጣውኝ ያለ ቡና ምናምን እየጠጣውኝ ከዛ ገባን ኤርፖርት ውስጥ ከዛ ተመስገናል በቃ ላይክ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣው ነው የተሰማኝ ማለት ነው ከዛ ከመጣው በኋላ እሱም ሄደ ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ እንደዚህ ብለው ነግረውኛል። እንደዚህ እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋል እና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ነገር ምናምን ብለውኛል። የባህር ዳርጆች ታውቃላችሁ፣ የተፈጠረውን ነገር አጠገብ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱን ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱ ኒውስ እና ሁሉ እየደወሉ እኔ ጋ ቶማስ እንደዚህ እንደዚህ ይተባል እኮ እንደዚህ ይተባል እኮ ማለት ሃው ፋር ላይክ ምን ባስቀይም ነው ምን ባደርግ ነው የዚህን ያህል እኔ ተንኮል የለብኝ በስራ ላይ አልመጣውኝ ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ ከዛ ትንሽ የፊትነስ እውቀት አለኝ ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ ሰራሁ ራሴን ቀየርኩኝ ከቀየርኩኝ በኋላ ስለ ስፖርት ሳይንስ ማጥናት ጀመርኩኝ ከዛ በኤስ በሚገኘው አሜሪካን ሀገር በሚገኘው የኤስ ዩኒቨርሲቲ የስፖርት ሳይንስ አካዳሚ ዛ ተመረኩኝ በኦንላይን ማለት ነው። ከዛ ግሩፕ ትሬኒንግ የተመረኩት ከዛ በኋላ የራሴን የፊትነስ ፕላትፎርም አድርጌ ሁሉንም አቀናጭቼ ምናምን ምናምን ነገር ፊትነስ ፕላትፎርሜን እንደምንም ብዬ ሪሰርች ምናምን እና ራሴ ላይ ላይ እንደምታዩ ነኝ። እኔ በጣም አሪፍ አቋም እኔ ማድረግ አልፈልግም ቢኮዝ ለስራይም አስቸጋሪ ስለሚሆን ማለት ነው። ያለው ከባድ ነገር ማንሳት አልችልም ምናምን ነገር ያው ሪዝኑን ላስታይም ነገር ያቸዋለው እና በጣም ፊት ነኝ። በጣም ሄልዚ ነኝ በስራይ በጣም ፐርፌክት ነኝ፣ በጣም ክሬቲቭ ነኝ። ይህን ሁሉ ነገር እንዳደርግ ያደረገኝ ዳንስ ፊትነስ ነው። በጣም ደርቶኛል። ስፔሻሊ ደግሞ አካላዊ ብቃት እንቅስቃሴ ብቻ ሳይሆን ሜንታሊ በጣም ስትሮንግ እንደሆን እና የምፈልገውን ነገር እንድከውን እና እንዳስብ አድርጎኛል፣ ደርቶኛል። ዳትስ ኢት። እኔ ቦዲ ቢልደር መሆን አልፈልግም። እኔ ፓወር ሊፍተር መሆን አልፈልግም። የኔ ሚሽን በቃ ሄልዚ ኤንድ ፊት መሆን ብቻ ነው። ከዛ ውጭ እኔ ምንም ነገር አልፈልግም። ገባችሁ? እኔም ጋር የሚወጡ ሰዎች አብዛኞቹ ዘጠና ፐርሰንቶቹ ሄልዚ እና ፊት መሆን የሚፈልጉ ናቸው። ልክ እንደ እኔ ማለት ነው። ልክ እንደምታዩት አቋም። ከዛ ውጪ ምንም ስለ ኮምፒቲሽን፣ ፊትነስ ኮምፒቲሽን የለብኝ ምናምን ትልቅ አልፈልግም። ይሄ እኔ ሚሽንም፣ አላማም፣ ታርጌትም አይደለም። ሁሉም እየራሱ ጎል አለው። እኔ ጥሩ ፍሌክሲቢሊቲ፣ ጥሩ ካርዲዮ እንዲኖረኝ ነው የምፈልገው። ዳሲት ጥሩ ባላንስ እንዲኖረኝ ነው የምፈልገው ላይክ አስራ አንዱንም የፊትነስ ኮምፖነንት እያንዳንዱን ከኔ የዳንስ ፊትነስ ፕላትፎርም ጋር አንቺ አዋቅሬን የሰራሁት ገባችሁ። ሰው እኔ አልፈልግም እና እጅግ በጣም አይምሮ በሚረብሽ ሁኔታ እነዚህ ልጆች አገለሏቸው እየደወሉ እኔ ጋር ይነግሩኛል ማለት ነውና በቃ እንቅድፍ መተኛት አልቻልኩም። በቃ እኔ ስለ ሰው ቪዲዮ እንደዚህ ወጥቼ ሰርች አላውቅም፣ ሰዎችም እንዲጠሉ ስለማልፈልግ እኔ ቢዝነሱም እንዲበላሽበትም አልፈልግ እሱ ቢዝነስ እንዲበላሽበትም አልፈልግም። አይ ዶን ዋን ቱ እኔ እግዚአብሔር የሰጠኝ በረከት ብቻ ነው እኔ መውሰድ የምፈልገው መውሰድም ያለብኝ አልፈልግም፣ እና የዚህን ያህል በቃ አይምሮ ላይ ሌላው ነገር ማለት ነው። አሹ የሚባል ልጅ አለ፣ እሱ ጋር ቅጥረኛው ነው የሚሰራ ልጅ ነው እና ላይቭ ላይ ሪከርድ አድርገው ሰዎች ልከውልኝ ነበር እና ይህ ልጅ ከዚህ በፊት የኔም ጓደኛ ነበር። ከጊዜ በኋላ ግን ከሱ ጋር መስራት ጀምሩ። ያው እንደምታየት ኮንቨርሴሽናችን ብዙ ጊዜ እየመጣ ስለነሱ መጥፎ ነገሮች ያወራኛል። ስለነሱ የማይሆን ነገር ያወራኛል። እኔም መጥፎ ነገር እንዳወራ ይገፋፋኛል ማለት ነው። አሺው ኦንላይን ላይ ወጥቶ ላይቭ ላይ ማለት ነው፣ ላይቭ ላይ ወጥቶ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው እያለ ሲናገር ነበር ላይክ አእምሮ ይረብሻል። ላይክ እኔን ብሎ እኔን ለማስታጣትና የሆነ ዝቅ ለማድረግ ኤኒዌይስ ያደረከው ነገር ጥሩ አይደለም። በጣም ጎድቶኛል። ላይቭ ላይ ስትናገር የነበረውን ነገር ሁሉ አይቻለው። ይሄ ሴንሲቲቭ ነው። ላይክ ሴንሲቲቭ ታይም ላይ ነው ይሄን ያደረከው እና በጣም ተቀይሜያለሁ። የእሱ ሰራተኛም ብትሆን በፍጹም ለእውነት ነው መቆም ያለብህ እንጂ አንተ ድርጅቱን ለማዳን ብለህ ወይም ደግሞ እሱን ለማዳን ብለህ እንደዚህ አይነት ነገር መስራት የለብህም፣ ተገቢም አይደለም። አንተ ልጆች አሉ፣ ነገ በልጆች ካርማው ሊደርስባቸው ይችላል። እንደዚህ ዋሽተህና እንደዚህ እንትን ብለህ ራስህን እና ድርጅቱን ለመጥቀም አትሞክር። ይሄው አንዱ ዋን ኦፍ እናንተ ጋር የሚሰራ ሰው ጣም ብቡት እዚህ ጋር ምን ብሎ እንደጻፈ ማለት ነው። ልክ ዳትፋር ነው የሚሄደው ሰዎችን አታክ ለማድረግ ሰዎችን ለመጉዳት በጣም ከአቅሜ በላይ ስለሆነ ነገሩ እጅግ በጣም ኮንትሮል ማድረግ ስላልቻልኩኝ ነው የመጣሁት። ቪዲዮን የሰራው ምንድን ነው? እኔ ታላቁ ሩጫ ላይ ኮንሰርት ነበረኝ። ከሰላሳ አምስት ሺህ ሰው በላይ የተገኘበት ኮንሰርት ነበረኝ። እዛ ኮንሰርት ላይ በቱታን ያቀረብኩት ያንን ቪዲዮ አየ። በሚቀጥለው ቀን ይህንን ቪዲዮ ሰራ ማለት ነው እና እኔ እንደነገርኳቸው እኔ ቦዲ ቢልደር ወይም ፓወር ሊፍተር መሆን አልፈልግም። እኔ ሄልዚ ኤንድ ፊት ነው፣ እንደምታዩት በጣም ፊት ነኝ፣ ሄልዚ ነኝ። በቃ አይዶ ዋንት ነኝ አልፈልግም። ማንንም መጉዳት አልፈልግም። የሚፈልግ ሰው ካለ እንደኔ መሆን የሚፈልግ ሰው ካለ እንደኔ ሄልዚ መሆን የሚፈልግ ሰው ካለ ይምጣ፣ ምንም ችግር የለው። ቃላት የለኝ። ለምሳሌ ደግሞ በኔ ሆድ እንትን ያላችሁ ሰዎች አላችሁ። እዚህ ጋር ይኸው፣ እዚ ጋር እዩት። እዚ ጋር ተርቤ ነው፣ አያችሁት? ተርቤ ነው። እዚ ጋር ደግሞ ጠግቤ ነው እኔ ማለት የፈለግኩት ነገር ልንገራችሁ። አዘ ፐርሰናል አሁን ሲሪየስ ልሁን። አዘ ፐርሰናል ትሬነር እንደ ኮች የእናንተ ፊዚክ የሚታይ የናንተ ሰውነት፣ እግራችሁ ጨምሮ፣ ሆዳችሁ ጨምሮ፣ አፐርባዳችሁ ጨምሮ የናንተ የመጀመሪያ ማስታወቂያችሁ ወይም ደግሞ የገንዘብ ምንጫችሁ እሱ ነው። ይህን ማመን አለባችሁ። እውቀት ከሌላችሁ ሌላ ችግር ነው። እሱም አንድ ችግር ነው። እውቀት ኖሯችሁ ደግሞ ጥሩ ፊዚክ ከሌላችሁ በጣም አስቸጋሪ ይሆንባችኋል ፐርሰናል ትሬነር ለመሆን እና ገንዘብ ለመስራት እ ገንዘብ ሰርታ ደግሞ ሰውነታችሁ ጥሩ ሆኖ ሰዎች መቀየር የማይችል እውቀት ከሌላችሁ እሱም ችግር ነው። ሁለቱም ይኖራችሁ አንድ ወደ ጅማችን አንድ ክላይንት ይመጣል። ከዛ ሁለት ሰዎች ያስቀምጠናል። አንደኛው በጣም ጥሩ ሰውነት ያለው በጣም የሚያምር ሰውነት ያለው ትሬነር አለ። ከዛም ደግሞ ቀጭን የሆነ ትሬነር አለ። ቀጭን የሆነው በጣም ነርድ ነው፣ በጣም ጎበዝ ነው፣ ሳይንስ ያውቃል። ይሄኛው ደግሞ ራሱን ገንብቷል፣ ሰውነቱ ጥሩ ነው። ክላይንቱ የትኛውን ሰው የሚመርጥ ይመስላችኋል? ታቆታላችሁ ለእናንተ ልንገራችሁ፣ ጥሩ ሰውነት ያለውን የመጀመሪያ ፈርስት ኢምፕሬሽን የመጀመሪያ ዋናው ነገር ማሳየት ያለባችሁ ሰውነታችሁ ነው። ደወይ ሉክ ማተር ያረጋል። እውቀታችሁ ከዛ በኋላ ነው የሚመጣው። የፈለገው ነገር ነርድ የሆነ እውቀት ቢኖርህ ጥሩ ሰውነት ካለው ሰውዬ መቶ መስራት አለብህ። ራስን ለማስተዋወቅ ራስን ለማሳየት ያን ለማለት ነው። ወንድም አለም ያኛውን ቪዲዮ ስሰራው ባይ ወይ እኔ ኮንትሮቨርሻል ነገር ቶፒክ ለማድረግ ሆን ብዬ እናንተን ፖክ ለማድረግ ምናምን ያደረኩት ነገር እንጂ ሙሉ በሙሉ እውነት ሆኖ አይደለም። ምስለት ከዚህ በላይ ምንም ማድረግ አይቻልም። እኛ ለእናንተ እናሳያለን። እናንተ ደግሞ እስኪ ኮሜንት ላይ ጻፍ ጻፍ አድርጉልን። ምንድን ነው ማድረግ ያለበት? የት ድረስ መሄድ አለበት? ምንድን ነው አሁን፣ ግጭታቸውን ሰምታችኋል። ስለዚህ በስራ ላይ ደግሞ የዚህ አይነት ነገር ሊያጋጥም ይችላል። በጣም ሲብስበት፣ በጣም በቃ ሲያይልበት ነው ይህንን ነገር ወደ ሚዲያም ይዞት የወጣው። ስለዚህ ጻፍጻፍ አድርጎልንና አድርጉልንና የመጣቁትም ሰዎች በዚህ በዚህ ምክንያት ነው። እንዲህ ደግሞ ሰዎቹ እንዲግባቡ ሁለቱም ሁለቱም እንዲግባቡ የምታደርጉበትን ነገር አመቻችሁ ላለው ይችን ሰዓት እንግዲህ ወስዳችሁ ይህንን ቪዲዮ ስላያችሁ ከልብ አመሰግናለሁ። ሁልጊዜም እንደምለው ለሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት። እንዳትሰግጡ፣ አንድ ቪዲዮ ይዤ እመጣለሁ፣ ነገ ጧት ጠብቁኝ። በብዛት የአዲስ አበባ ልጆች አራዶች ናችሁ። በአራድነታችሁ ቀጥሎች እንዳትሰግጡ አራዳ ማለት ደግሞ ሰርቶ የሚያሳይ ነው። ስሩ፣ ላለው ይመቻቹ። ነገ ቆንጆ ቪዲዮ ለእናንተ እላለሁ። መልካም